ሴት ብትሄድ በሴት ትተካለች ማለት ነው። ሀይሚ ብትሄድ ሀይሚ ትመጣለች ማለት ነው። ይብላኝ እንደ ብሩክ አይነት ፍቅረኛ ለማያገኙት ማለት ነው። እና የብሩክ አዲሷ ፍቅረኛ ዛሬ ኢንስታግራም ላይ ስትገቡ አዲስ አዲስ ነገር ታያላችሁ ማለት። ልብ ቅርጽ ልብ ቅርጽ ነው። ማይ ላቭ ማይ ሀርት ማይ ህይወቴ ነው ብሩኬ። ወደፊት ማንንም እንዳትሰማ ማለት ነው። መተኪያ ሌለው የእናት ሞት ብቻ ነው፣ ቴዲ እንዳለው ዘፋኙ

ማዘን መጨነቁን መከፋቴን ትቼ ከሰብ ተላመርኩኝ ሃይሜን ረሰቼ ሃይሜን ረሰቼ፣ ከተውሽኝ ትቻለሁ፣ ብሏል ማለት ነው። ብሩኬ ወደፊት ወደፊት ወደፊት። ሰላም፣ ሰላም። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። ያው ድምቀቶቼ እንደምታውቁት ከድምቀቶች ውጭ አባል ከጨረቃው አባል ሀይሚ ተቀንሳለች። ማይስ ብሩኬ ለብቻው ጨረቃ ነው፣ ሀይሚ ለብቻ ጨረቃውና ተከፋፍሏል ማለት ነው። እና ያው ከተታረቁ ደስ ይለናል። የትናንቱ ጽል የማይመለስ ሆኖ ነው ያው ስጦታ ሁሉ እስከ መመላለስ ደረጃ ደርሰዋል ማለት ነው እና በቃ ምንም የቀራቸው ነገር የለም። ይሄ ባልና ሚስት ሰማንያ ሲቀዱ ንብረቴን አካፍለኝ፣ ንብረቴን መልሽ እንደሚባባሉት ነው። ብሩክ ግን አላለም። ሀይሚ ናት ያለውን ከንብረት ግን ሰብስብ ምናምን ይባላል ማለት ነው እና ሴቶቹ አፍልተዋል፣ በይዘው በጣም አፍልተዋል ማለት ነው። አስቸጋሪ ናቸው እና ይብላኝ ይሄን ባህሪሽን ችሎ ለሚኖር ሰው ይሄ እልኝትሽን ችሎ ለሚኖር ሰው ማለት ነው። የእውነት እንደ ብሩክ የሚችል ሰውና እንደ ብሩክ የሚታገስ ሰው አለ። አንቺ እኮ ማለት ነው። ብሩክ እኮ ቀለበት ሄደሽ ተቀብለሽ ስትመጪ ቀለበት አርግተች ስትመጪ ይቅርታ ያለሽ ጀግና ነሽ ማለት ነው። ይቅርታ ቀለበት ማለት የዘላለም የህይወቴ ማለት ነው። የሰው ልጅ ምትወጁ የምታፈቅዱ ከሆነ ከሶሲ ጋር ያደረገው እንትን በጣም ያለ ነገር ነው። ግን አንቺ በዳኒ እንትን ስለታወርሽ ወሬ አትሰሚም፣ አይምሮች ተደፍኗል ማለት ነው። በውሸት ነው ሁሉ ነገር የተደፈነው። እና ለዛ ዳኒ ምን አይነት ተስፋ እንደሰጠሽ ምን አይዞሽ እንዳለሽ ባናቅም ማለት ነው፣ እኛ ስለ እሱ አይመለከተንም። ብሩክ አዲስ ህይወት አንቺ እንደጀመርሽው ብሩክም አዲስ ህይወት ይጀምራል ማለት ነው። ለምን ምንም እኮ ቀላል ነገር ነው። አንቺን ወጣ ያደርጋል ሀይሚን፣ አዲሷን ሀይሚ ያስገባል ማለት ነው። ሀይሚ ብትሄድ ሀይሚ ትመጣለች። ምንም ችግር የለውም ማለት ነው። ምንም ምንም ኮሜንት ሊሄዳችሁ የምትንጨራጨሩ ምናምን ማለት ነው። እና እንደዛ ይደረጋል። ልብሱን እያመጣህን ካወሰድ ዕቃህን፣ እኔ ከአንተ ጋር የሚቀረኝ ነገርህን፣ ድረ ለውጣ በቃ ቤተሰቦችህን ሁሉ እኮ ረስቻችኋለሁ እያለች ነው ንግግሯ ማለት ነው። የትናንት ንግግሯ ማለት ነው፣ ቅስ ቅስምን የሚሰብረው እሱን ተውትና ዛሬ አዲስ ነገር ልንቀራችሁ ማለት ነው። ሁላችሁ ኢንስተግራም ላይ ዞር ዞር ስል እችን የመሰለች እች ሸበላ አየሁላችሁ። ብሩክ ላይክ አርግቷት፣ ከዛ ደግሞ ማይ ብሎ ማይ ብሎ ማለት ነው ነጥብ ነጥብ ነጥብ አርግቶበት ጥያቄ ምልክት አርግቶባታል። እና ጠርጥር ከገንፎ ይገኛል ስንጠር ይላል ያገሬ ሰው ማለት ነው። ያልጠረጠረ ተመነጠረ እና አይታችሁታል እንደዚህ ነው። ችን የመሰለ ልጅ ከሀይሚ ትበልጣለች፣ ቆንጆ ናት ማለት ነው። ለምን ሀይሚ ገና ነው፣ ታያላችሁ። ከዳኒ ጋር ሱ ትጠጣለ ማለት ነው። ሀይሚ በጣም እለሀኛ ናት፣ ዳኒ ደግሞ ችኩል ቀልደኛ ነው። ቀልደኛ ና እለኛ በህይወቶች አይግባቡ ማለት ነው። እና ያው እነዛ ነው። እኔ የቅመሞችን ፍቅር እንዲመልስ ጸል ያለው እንኛ በእነሱ ፍቅር ተቸገርን። በማገባን ተጋባል። እኔ አሁን ግራ ገባኝ። ሀይሚንም ወዳታለሁ ብሩኬንም ወደዋለሁ። ከማሉ ሆን ብሩኬም እንደዛ ውሻ ሲሆን አሳዘነኝ። በቃ ወንድም ስላለኝ በወንድ በኩል ሆንኩ፣ በብሩክ ቦታ ሆንኩ። ሀይሚንም እየጠለዋት አይደለም። ግን ሀይሚ ንቂ ካልኑ ሰዎች ጋር ነው ያለሽው። ወይም ጸበል ንውሰዳት፣ ተሰበስበን ቤተሰብ ካሉ ሆነ ጌቱኑ ሰዳት ንገሩኝ። ሲጠቆም ጠቆም አድርጎን እንጂ ያለዛም አይሆንም። ግን የእውነት እኔ እኮ በቃ ግራ ገባኝ። ፕራንክኑ እንዳለን ይምላሉ፣ ይሰዳደባሉ፣ ምን ይባላሉ። ፍጼ እንኳን በፊት አንተ የምታስታደቀው ከፍጼ ከአቅም በላይ ሆነ፣ ከነመለኛው ከነሀብትሽ በላይ ሆነ። በቃ ያላቸው ማለት ወይ ጋሽዬ ወይ እሙሽ ገብታ ይሄን ነገር ከት ማድረግ አለባቸው ማለት ነው። በቃ እንደዚህ እኮ ነው። የእውነት የእውነት ግን እኔ እናት እውነት ቡሮኬ በጣም አሳዘነኝ ማለት ነው። በቃ አላችሁ ባ ምንድን ነበር የዘራችሁት? የሆነ ነገር ፍሬ ዘርታችሁ። አሁን ለምሳሌ ገበሬ የሆነ ክረምት ላይ ዘር ይዘር አይደለም? ከዚ የዘራው ነገር ብልሽት ሲልበት አስባችሁታል? ቅስሙ የሚሰበረው የለፋችሁበት የደከማችሁበት ያወጣችሁበት ነገ ህይወት ይሆናችሁ ብኛል ብላችሁ የሰራችሁት ነገር በአንዴ ኦን ሲሆን በጣም ከባድ ነው ማለት ነው እና በቃ እፍረት ነው በቤተሰብ እፍረት ነው፣ በጓደኛ እፍረት ነው። እሱ እኮ ለእሷ እንኳ እሷ እኮ አልሆነች ምናምን ይባላል። እንደምታዩት በጣም ብሩክ መልካም ሰው ነው። ለሴት ልጅ ክብር ያለው ሰው ነው። በመጀመሪያ ህይወቱ በፍቅር በጣም የተጎዳ ሰው ነው። እግዚአብሔር ደግሞ እችን ሰጠኝ አሳረፈኝ ሲል እችም እንደዚህ ሆነ። ጥፋት አጥፎታል፣ ግን በቃ ከይቅርታ በላይ ምን አለ? እግዚአብሔር እኮ የሰቀሉትን እንኳን ቀና ብሎ ይቅር ስላል የሚያደርጉትን አያውቁምና ይቅር በላቸው ብሏል ማለት ነው እና የሰው ልጅ ምንም ቢበድል